እውነቱን አስናገራት ይታባች፣ ሰላም፣ እንዴት ናችሁ? ወድና የተከበራችሁ ዛራ መሀድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሾይና ከኔ ጋር አልሐምዱሊላህ። ውዶች፣ ቪዲዮ ላይ ሸር ሰብስክራይብ እያደረጋችሁ ጀምሩት። አበረታቱኝ፣ ሰላምት፣ አበረታቱኝ፣ ቀድ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ውዶች፣ ግድ ባለፈው መድብል ማህሌትን እየተከታተላት ነበረ። እኔ እኮ የት እየሄደች እንደሆነ አላወኩም ነበረ ማለት ዲፋሪት ቤት ነው የምሄደው፣ እነ ቦርክ ቤት ወይ። አይ ዲፍረት ሰጠኝ እንጂ እንደዛ አንቆ አንቆ የያዛት በገዛጇ ነው የመጣችው። እነ ዝናጋ ማለት ነው፣ እነ ዝናጋ እነ መድብል ጋ እና እነ መድብል የተከታተሏት የነበረው ሌላ ሰርፋ ላይ የሄደች መስሎ የነበር ማለት ነው። እና እንግዲህ እንዳይጥ ወጥመድ ውስጥ ገብታለች። ምንም የምታውቀው ጉዳይ የለም እያልኩ ነበረ። የምታውቀውን ማን ዘረገፈችው እኮ ማህሌት እውነታውን ዘረገፈችው። አሁን ለመድብል ብዙ መረጃ እየነገረችው ነው። መጨረሻ ላይ ግን ልትለው የለም ምንድን ነበር ትላለችው፣ አይ ብለው በነበር ብላ አለቀ ማለት ነው። እና ወዶች መድብል፣ ዳጣና ሞገስ እየተከታተሏት ነበረ ከዛ ለቅድስት ትደውሎ መድብል ማህሌት እየመጣች ነው፣ በር ደርሳለች። ምሳሌን አንድ ክፍል ዝግባት እና ከፈችላት ምንም እንደትደናገጭ አላት። እና ምሳሌ ተኝታለች። በጣም ጥሩ እንግዲህ ቀስ ብለሽ ክፍተሽ አስገቢያት። እኛ ተከታትለናታል። በቃ እኛ አንቆይም፣ የምንመጣለን እንዲያፈሪያት ምናምን አላት። ከዛ መታ በርቆረቆረች አንቺ እኔን ሰጥተሽ አንቺ እንትን ሆነሽበት አለይን ማለቻት ማለት ተቆጣቻት። ማረት መሆንሽ ነው ምናምን ስትላት ትግዝ እዚያ ስትል መድብል ይምጥተሎ ሲጠርጎ ያዛት ያዛታ ከዛ እንደዚህ አርጎ ወት ስዶ እንግዲህ እንደምታዩት ሲጠርጉ ይዟታል። አኖራት የሆነ ክፍል አስገብቶ ዘገባት ቀስ ብሎ ያለ ያችን ኤፍራተን ቅጥሯት የለ አሁን እኔ ኤፍራታ ጋር ሄዳለሁኝ። የትም እንደተንቀሳቀስ አስሯታል። እዙሁ እናንተ ጠብቁ፣ ኤፍራታ እንዳትባንን ሄዶ ኤፍራታን ሸኝቷት ሊመጣ ማለት ነው። ኤፍራታን ሄዶ ደግሞ ፍቅር ፍቅር አለጨወታትም ኤፍራታ ረይ ምናምን ሽግር ቆንጆ ኮነሽ፣ በጣም ነው የምታምሪው። ይህኔ ጥቁር አዝሙድ ምናምን አላት። እኔ ግን የሆነ አይነት ፍቅር ይጀምራሉ ብዬ አስባለሁ፣ የፍራታና መድብል ማለት ነው። እና እሱ እንግዲህ በፍቅር መልኩ ገብቷታል። ከዛ ምን አዲስ አለ ምናምን ሳ የነገርኩ አዲስ ነው እንጂ ሌላ አዲስ ነገር የለም። እሷም እሱ ጋር ነው የምውለው። ግን ለምን ዋሸችው? ውየት ነበር ምናምን ሲላት ብቻዋ ናት። እኔም አብሬ ልህር ነበር እንደዚህ ብላ አላለችውም ሚስጥር መደበቅ አይቻልም ይላታል። እኔ እውነቱን ተናገረች አልተናገረች እያልኩ ነበረ። አረ እኔ ብቻዋን ነው ሄደችው ምናምን ብላ አለፈችው። ዞሮ ቢታወቅም ብነግረውም ባይነግረውም ችግር የለውም የኔ ሚስጥር አየለም ማለት ነው አብሬ ነበርኩም ብትለውም ባትለውም። አይዲ እና ውዶቼ ብር ሊሰጣት ሲል አረ ችግር የለውም አሁን እኮ ከብር ተብር በላይ ሆናለች ያለች ማለቷ፣ ፍቅር ጀመርን ማለቷ ነው። ከዛም በኋላ እሷን ባይ ባይ ብሎ

ጥፍሯን ጥፍርሽ ነው ሙቆርጥሽ፣ እያለቻት የት ናቸው አይመለከታትም፣ ሷ አይመለከታትም፣ አያገባትም። ግን እሷም በቀል ስላለባት አንድ ጊዜ ወቅታት ስለነበረ የዛን እዛት ስትታሰር አገኘቻት፣ ዳጣ ነው ማለት ነው። ከዛ በጥፍርሽ ልቁረጠው ምን ላድርግ ስትላት፣ ዳጣ ግን የዛ ሰዓት በእርግጫ ብላት ጠላት ወጣለች፣ አመልጣታለይ ማለት ነው። እና የዛን ሰዓት አስታውሳሁን ያት ለቀቁኝ አይ በቃ ለቀቁኝ በቃ ገላታለሁኝ ልጅ በቃ ምንጭቅጭቃለሁ ኧረ እባክሽ ቅድስትና ሞገስ በልመና አንቺ መሆንሽ ኧረ ተረጋጊ እናንተ አላያቸዋትም እንዴት እንዲያስቀየሽኝ እኔ ነኝ የማውቀው ልቀቁኝ ትላለች ኧረ እባክሽ መድብል ይምጣ መድብል ይምጣ በቃ መድብል እኮ እንድትናገር ነው የሚፈልጋት ያመጣናት ልንበቀላት የለም ብሩኬት እንዳለ እንዲነግረን ነው ተረጋጊ ይላታል ማለት ነው ከዛ እንዲህ ምንም ተረጋግታ መድብል መጣ። ተናገር ስላት ልትናገር ፈቃደኛ የለች። ስለዚህ ጋሽ መድብል ደግሞ የተከበሩ ስለሆኑ እሴት ላይ እጅን አላነሳም። ስለዚህ የታሰረውን አንበሳ ድመትም ይሟጭረዋል ይል እንዴ እና ዳጣን ለቀቃት። ዳጣ እንግዲህ እንደምታይዋት ጸጉሯን እየነጨጅ

ተጠራች ማለት ነው። ማለት መድብልሽ እናገራለሁ እናገራለሁ መድብል ጠራች። እንግዲህ የምታቀውን ነገረችው፣ ግን እሱም ትንሽ የተወሰነ ነው እንጂ የጨመረችለት እሱ ለምሳሌ እዚህ ታሪክ ውስጥ አዲስ ነገር የነገረችው ምንድን ነው? ዝህ ሄማን ነው ዝና እንደሚሰራ አብሯቸው የዝና ጓደኞች እንደሆኑ ምንድን ነው የሚሰራው? ያው ህገ ወጥ ነገር ወደ ውጭ እንደሚያስተላልፍ ነገረችው ማለት ነው። ግን እነሱም ተጠራጥረው ነበረ፣ አሁን እርግጠኛ ሆኑ። በስ እንጂ ሌላ አዲስ ነገር ምንድን ነው የነገረችው? እና አዲስ ነገርም ልትነግረው ስትል ቪዲዮ አለቀ። እንግዲህ ዙሮ እየተቃረቡ ነው። አሁን ብሩክ እንደሚገኝ ተስፋ አረጋለሁ። እሱማ አንች፣ ምንድን ነው ያን ያህል ዓመት አብሮሽ ኑረሽ የለም እንዴ? ለምንድን ነው ይላታል። እኔ ምንም አላረኩትም እሱ ነው ከቤት ያባረረኝ። ዝም በይ እኔ ወንድ እሱ አለች ሠራተኛዋ ጋር ሲማገጥ ነበር አላለችም። እሷ ናት እንጂ ስትልክስክስ የነበረው የእሷን ጥፋት ጨዋ ጨዋ ጨዋ እየተቃረቡ ነው። ማሮች ብሩክ መምጣት ነበረበት። ቆየ፣ እልም ብሎ ቆየ። እኛ የጠበቅነው ቅድስት ጋር ፍቅር ፍቅር ስሉ ነበረ። እልም ብሎ ቅርት እና እንግዲህ ብሩክን መድብል በቅርብ እንደሚያገኘው ተስፋ አርጋለሁ። በጣም አሪፍ ነው። በጣም ደስ ይላል። ኤፍራታን ደውሎ ሲያናገራት፣ ስለዚህ ና ማለት ነው። የትናት ማህሌት ምናምን ሲላት፣ እኔ እንጃ ማህሌት ት እንደሄደች ምናምን እዛ ሂድ ያለች ይዘዋት ሊሆን ይችላል ሲላት፣ ማን ይዛታል? ምድብል እኔ ጋር ነው የቆየው እንትና ማን ይዛታል ስትለው፣ ንንጃ ብቻ ሙምኪን ይሄ ሞገስ ሊይዛት ይችላል። ሞገስ ይዛ እንደሚል እርግጠኛ ነሽ? እንግዳ ስለ ፖሊስ ልጠቁም ስ አንቺ ይሄንን ሀሳብሽን ወደ እግዚአብሔር ደግመሽ እንኳን ስ ይሄንን ሀሳብ ደግመሽ በጭንቅላትሽ ቢመጣብሽ ነግሬሻለሁ አላት። ፖሊስ መነካካት አይፈልግም። ስለዚህ እነሱ አሁን ዝና ነብሮክ ማድረግ ያለባት መድብል ወደ ፖሊስ እንትን ማለት አሁን የቅድስትን የሚያናገራት ፖሊስ አለ ያለ ወደ እሱ ቢያስጠጉት አሁን እሱ ቀስ ብሎ ተመራምሮና ተፈላፍሎ ብሩክን ያገኘዋል ብዬ ተስፈረጋለሁኝ። እና ውዶች የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ማዳር፣ መልካም ሞሎ። ባይ ባይ። ሰላም።